ይህን እዚህ ባለመጣችሁ እንዴት አታነሱ? በቃ እኔ ነኝ ነጋ የማወጣው ማለት ነው። ምን አስባችሁ እንደ እንደ እንደዚህ ማገዝ አለባችሁ። እና ላይክ ሰብስክራይብ እያደረጋችሁ ማበረታታት አለባችሁ። ሸኑሮዬም ማለት ነው። አለዛ ተናግሬያለሁ። ፈለጋችሁ ቦታ ወስያችኋለሁ። ይሄ መኪናው የኔ ነው ላሳያችሁ። እና መደወል አለባችሁ ስልክ ቁጥር አስቀምጣለሁ።